በላሉ ራሱ በነገራችን ላይ እግዚአብሔርን እኔ በህይወት ዩቲ ኢየሱስን ነው ምልሽ። እኔ ነግሬሻለሁ። በህይወት ዘመኔ በጣም በላተኛ አውቃለሁ። ከፊሩ ጀምሮ ማለት ነው። እነ ፍራይዴዎች የሚበላ ሰው በህይወት ማለት ነው። እንደኔ በላተኛ ስግብግብ ሰው አልነበረም ነው ግን ሰባት ኪሎ ስጋ እኮ ለሶስት